በስሙ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን ሰላም የተወደዳችሁ ኦርቶዶክሳውያን እንደምን አላችሁ እንደምን ቆያችሁ ይህ በእምነት ሚዲያ የዩትብ ቻናል እኔ ደግሞ ዘማሪ በእምነት ዘነበነኝ ምርሃ ግብሩ ልዩ የብይ ጾም ግብራችን አንድ የመጽሐፍ ቅዱስ ክፍል እና አንድ ዝማሬ የተሰኘው ምራ ግብራችን ነው ዛሬም በቆይታችን በቃል እግዚአብሔር እና በጀማሪ ቆይታ እናደርጋለን። ለቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ ጀምሮ ቪዲዮንም ላይክ ማድረግ እንዳትረሱ፣ ሀሳቦቻችሁን ደግሞ ኮመንት መስጫ ላይ በማስቀመጥ ያላችሁን አስተያየት ማስፈር ትችላላችሁ። ለማንኛውም ለዛሬ የዳዊት መዝሙር ምዕራፍ 17 ቆይታ ያደርጋል ነው። ለመዘምራን አለቃ ከሳኦል እጅ እና ከጠላቶቹ ሁሉ እጅ እግዚአብሔር ባዳነው ቀን በዚህ መዝሙር ቃል ለእግዚአብሔር የተናገረው የእግዚአብሔር ባሪያ የዳዊት መዝሙር እንዲህም አለ። አቤቱ በኃይሌ እወድድሃለሁ። እግዚአብሔር ኃይሌ፣ አምባዬ፣ መድኃኒቴ አምላኬ፣ በእርሱም የምታመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ፣ መጠጊያዬም ነው። እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽ ማወከኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽ። በቤተ መቅደሱም ቃሌን ሰማኝ፣ ጩኸቴም በፊት ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮችም መሰሮች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ ከፊቱም እሳት ነደደ፣ ፍምም ከእርሱ በራ። ሰማዮችን ዝቅ ዝቅ አደረገ ወረደ፤ ጭጋግ ከእግሩ በታች ነበር። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ ውሃዎች፣ በደመናዎች ውስጥ ጠቆሩ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም በፊቱ አለፉ። እግዚአብሔርም በሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ በተናቸውም፣ መብራቶችን አበዛ አወካቸውም። አቤቱ ከተግሳጽ ከማዕት መንፈስ እስትንፋስ የተነሳ የውሆች ምንጮዎች ታዩ፣ የዓለም መሠረቶችም ተገለጡ። ከአርያም ላከ ወሰደኝም፣ ከብዙዎች አወጣኝ። ከብርቶች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና፣ በመከራዬ ቀን ደረሱብኝ። እግዚአብሔር ግን መጠጊያ የሆነ ወደ ሰፊ ስፍራ ማውጣኝ ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይሰጠኛል፣ እንደ እጆቼ ንጽህና ይከፍለኛል። የእግዚአብሔርን መንገድ ጠብቅ ያለውና አምላኬን አልበደልኩም። ፍርድ ሁልጊዜ በፊት የነበረና ጽድቁም ከኔ አልራቀም። ከእርሱ ጋር ንጹሑን አለው ከኃጢአት የምጠበቃለው። እግዚአብሔርም እንደ ጽድቅ ይሰጠኛል፣ እንደ እጆቼም ንጽህና በዓይኖቹ ፊት ይከፍለኛል። ከጻድቅ ከጻድቅ ሰው ጋር ጻድቅ ትሆናለህ። ከቅን ሰው ጋርም ቅን ትሆናለህ። ከንጹህም ሰው ጋር ንጹሕ ትሆናለህ። ከጠማማም ጋር ጠማማ ትሆናለህ። አንተ የተዋረደውን ሕዝብ ታድናለህና የትዕቢተኞችን ዓይኖች ግን ታዋርዳለህ። አቤቱ አንተ መብራቴን ታበራለህና አምላኬ ጨለማዬን ያበራል። በአንተ ከጥፋት ዕድናለሁና በአምላኬም ቅጥሩን እዘላለሁ። የአምላኬ መንገዱ ንጹሕ ነው። የእግዚአብሔር ቃል የነጠረ ነው። በእርሱ ለሚታመኑት ሁሉ መታመኛቸው ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር እግዚአብሔር ማን ነው? ኃይልን የሚያስታጠቀኝ እግዚአብሔር ነው፣ መንገዴንም ንጹሕ የሚያደርጋት፣ እግሮቼን እንደ ዋልያ እግሮች የሚያረታ፣ በከፍታም ቦታ የሚያቆመኝ፣ እጆቼንም ሰልፍ የሚያስተምር ለክንዴም የናስ ቀስት አደረገ። ለደህንነቴም መታመኛን ሰጠኝ፣ ቀኝህም ተቀበለኝ፣ ትምህርትህም ለዘላለም ያጠናኛል። የሚያስተምረኝም ተግሳጽ ነው። አረማመዴን በበታች ያሰፋ፣ ሰኮናይም አልደክመም። ጠላቶቼን አሳድዳቸዋለሁ ይይዛቸዋለሁም፣ እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። በሰልፍም ኃይልን ታስታጥቀኛለ፣ በበላይ ቁም የቆምትን ሁሉ በበታች ትጥላቸው አለ። የጥላቶቼን ጀርባ ሰጠኸኝ የሚጠሉኝንም አጠፋቸው። ጮኹ፣ የሚረዳቸውም አጡ። ወደ እግዚአብሔርም ጮኹ፣ አልሰማቸውም። በነፋስ ፊት እንዳለ ትቢያ አፈጫቸዋለሁ፣ እንደ አደባባይም ጭቃ ረግጣቸዋለሁ። ከሕዝብ ክርክር አድነኝ። የአሕዛብም ራስ አድርገ ተሾመኛለ። የማላቀው ሕዝብም ይገዛልኛል። በጆሮ ሰምተው ተገዙልኝ። የባር ልጆች ዋሹኝ። የባር ልጆች አረጁ፣ በመንገዳቸውም ተሰናከሉ። እግዚአብሔር ሕያው ነው፣ አምላኬም ብሩክ ነው። የመድኃኒቴ አምላክ ከፍ ከፍ አለ። አምላኬ በቀሌን ይመልስልኛል፣ አሕዛብን በበታቻ ያስገዛልኛል። ከጥፎች ጠላቶቼ የሚታደገኝ እርሱ ነው። በእኔ ላይ ከቆሙትም ከፍ ከፍ የሚያደርገኝ እርሱ ነው። ከግፈኛ ሰው አድነኝ አቤቱ። ስለዚህ በአሕዛብ ዘንድ አመሰግናለሁ፣ ለስምም እዘምራለሁ። የንጉሡን መድኃኒት ታላቅ ያደርጋታል፤ ቸርነቱንም ለቀባው ለዳዊት ለዘሩም እስከ ዘላለም ያደርጋል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። የዳዊት መዝሙር ምዕራፍ 17 ሰፋ ያለውን ክፍል በዚህ መልኩ አነበብን። እንድንጸለይ እንድናመሰግን ይፈቀደልን። የአባቶቻችን አምላክ የኛም አምላክ ለእግዚአብሔር ስሙ ይክበር ይመስገን። ወደ ዝማሬ መርሐ ግብራችን እናልፋለን። ይቅር ስላልከኝ ነው የእኔ መቁሜ ደግሞ እንዳልፈርድርዳኝ ደግሞ እንዳልፈርድርዳኝ በሰዎች ድካሜ ይቅር ስላልከኝ ነው የእኔ መቆሜ ደግሞ እንዳልፈርድ ርዳኝ! ደግሞ እንዳልፈርድ ርዳኝ በሰዎች ድካሜ ለዛሬ መድረሴ አይደል በጽድቄ፣ እያነሳኝ ነው

ጎድፉናል የወህንዴ ምን በደል አለ በኒ ላይ ምሰሱን የሚያህል ጎድፉናል የወህንዴ ምን በደል አለ በኒ ላይ ምሰሱን የሚያህል ይቅር ስላልከይነው የኔ መቆሜ ደግሞ እንዳልፈርድርዳኝ ደግሞ እንዳልፈርድርዳኝ በሰውስ ድካሜ በምሕረት ብዛት ከቤት ልግባ ዘውትር ላቅርብል የንባይን መባ።

አለ በእኔ ላይ ምሰሱን የሚያህል። ይቅር ስላል ከኝ ነው የእኔ መቁሜ ደግሞ እንዳልፈርድርዳኝ ደግሞ እንዳልፈርድርዳኝ በሰዎች ድካሜ ዕለት ዕለት ግብሬ

ይቅር ስላልከኝ ነው የእኔ መቆሜ፣ ደግሞ እንዳልፈርድ ርዳኝ በሰዎች ድካም እያልን በሌላችን እያሰብን የእርሱን ይቅር ባይነት እያሰብን እንድንቆይ የሚያደርገን ዝማሬ ዘመርን። እግዚአብሔር አምላክ ዝማሬያችንን ይቀበልልን። ቻናሉ በእምነት ሚዲያ ነው። መርሐግብሩ ደግሞ አንድ የመጽሐፍ ቅዱስ ክፍል አንድ ዝማሬ የተሰኘው ልዩ የአብይ ጾም መርሐግብራችን ስትከታተላችሁ ቆይታ አድርጋችኋል። አምላክ ፈቅዶ ደግሞ ነገ ምሽት በሌላ የመጽሐፍ ቅዱስ ክፍል እንዲሁም በሌላ ዝማሬ ደግመን እንገናኛለን። እስከዛ በያላችሁበት የዓለም ጥግ ሁሉ የእግዚአብሔር ሰላም ይብዛላችሁ። ዘማሪ በምነት ዘነበነኝ ወስብሐት ለእግዚአብሔር።